ምንድን ነው የምታወሩት? ይሄው ውሸት ነው ምናምን ትላላችሁ። እንደ ይሄው ይቃማዬ፣ ይሄው ፓስፖርት ምን ትፈልጋላችሁ? ለማንኛውም ይሄንን ቪዲዮ ሙሉውን ወደፊት ብትከታተሉ ይጠቅማችኋል። ምክንያቱም ከፊል ላጣችሁ ልጆች እዚህ ቪዲዮ ውስጥ መፍትሄ ያለላችሁ። ቪዲዮውን በትግስት ተከታተሉ። ከፊል አጣን ብላችሁ ወይ ወይ ለምትሉ ለመዳም ቅመሞች ተጠቅሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንደናችሁ እንደም ክርስቲያን ወንድሞቼን ሰላም ብያለሁኝ። ለቻናሉ አዲስ ሆናችሁ ፕሊስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮችም ላይክ፣ ሼር አድርጉ። ዛሬ እንግዲህ ተመልሼ በአዲስ ቪዲዮም ባይሆን በሌላ ቪዲዮ መጥቻለሁኝ። ትናንት በሰራሁት ላይ ኧረ ውሸት ነው አልተሰራም ምንዬ ምንዬ ትላላችሁ። ለነገሩ አይፈረድባችሁም፣ ምክንያቱም እውነት ሰምታችሁ አታቁም። እናንተ እውነትን አምኖ መቀበል አትችሉም። ለዛም ነው ውሸት ነው የምትሉት፣ እንጂ እኔ ምን አገኛለሁ ብዬ ውሸት ነገር ነግራችኋለሁኝ። ይሄው እቃማዬ ይሄ ነው። እንደምታዩት ፓስፖርቴ ይሄ ነው። ከዚ ውጭ እንዴት ብዬ ልንገራችሁ? ይሄው ይሄ እቃማይ መገልበጥ አልችልም፣ ምክንያቱም ቁጥሩ ስለሚወጣና ቁጥር ደሞ የቃማ ቁጥር ደሞ በሶሻል ሚዲያ ወጣ ማለት ፎርጅድ ቃማ ይሰራበታል ማለት ነው፣ በቁጥሩ መሰረት ስለዚህ፣ ቃማ የመገልበጥ አልችልም። ይሄው እንደምታውቁት በጀርባ ቃማ ይሄ ያለ፣ ፓስፖርት ይሄ ያለ፣ እንግዲህ አምኖ መቀበል የእናንተ ፈንታ ነው። እኔ ለምን ብዬ ዋሻለሁኝ? ነገር ግን ሁሉም ኢትዮጵያዊ የሆነ ሁሉ ቃማ ይሰራለታል፣ ቃማ ማሰራት ይችላል ማለት አይደለም። ይሄን ጠንቅቃችሁ ማወቅ አለባችሁ። በኡምራ የመጣችሁት፣ በጉብኝት ቪዛ የመጣችሁት፣ ተንደገና ደግሞ በባህር መታችሁ ፓስፖርታችሁን ይዛችሁ እንኳ የመጣችሁ ራሱ ማሰራት አትችሉም። ለምን ቢባል የኢቃማ ቁጥር ያስፈልጋል። ስለዚህ ኢቃማ ማሰራት የሚችለው ሰው አሁን ምን አይነት ሰው ነው ካላችሁ፣ የኢቃማ ቁጥር በጠለም መጥቶ የኢቃማ ቁጥሩን ያወቀ፣ የፓስፖርት ቁጥሩን ያወቀ ወይም ፓስፖርቱን እንደዚህ በእጁ ይዞ ይወጣ፣ የኢቃማውን በእጁ ይዞ ይወጣ። ምክንያቱም የኢቃማውን ቁጥር ዝላ አለ፣ የፓስፖርቱን ቁጥር ዝላ አለ። ይሄን የያዘ ሰው ማሰራት ይችላል። ነገር ግን በሀጅ የመጣ ሰው ምሳሌ ፓስፖርት ይዞ ነው በሀጅ መምጣት የሚቻለው ፓስፖርታቸውንም እጃቸው ላይ ራሱ ቢይዙ ማሰራት አይችሉም። ምክንያቱም የቃ ማቁጥር ስለሚያስፈልግ ማለት ነው። ማሰራት የሚችለው እሳ ምን አይነት ሰው ነው ካላችሁ በጠለም መጥቶ የጠፋ ሰው ማለት ነው። ይሄ የቃማ ቁጥሩን ያወቀ የፓስፖርት ቁጥሩን ያወቀ ማሰራት ይችላል ማለት ነው፣ ውዶቼ ለማሰራት ምንድን ነው የሚያስፈልገው ካላችሁ፣ በዋነኝነት ከፊል ያስፈልጋል፣ ብር ያስፈልጋል። እነዚህ ሁለቱ ቁጥራቸው ያስፈልጋል። ሀታ ፓስፖርቱ እጃችሁ ላይ ኑሮ ራሱ ባይታደስ ራሱ ችግር የለውም ይሰራል ማለት ነው፣ ቁጥሩን ካወቃችሁት ፓስፖርታችሁ ሲመጣ ፓስፖርታችሁን ታሳድሳላችሁ። አሁን ፕሮሰስ ትጀምራላችሁ። ፓስፖርታችሁን ታሳድሳላችሁ። ከዛ ፓስፖርታችሁ ታድሶ ሲመጣ ይቺ ቢጣቃይቱ ትወጣለች ማለት ነው። ያልታደሰ ፓስፖርት ከሆነ እጃችሁ ላይ ያለው። ስለዚህ እኔ ምሳሌ የቅርብ ጓደኛዬን መክተብ ሄደች። አስራ ሁለት አመቷ ነው። ከመጣች የአስራ ሁለት አመት ቀራማ ስድስት መቶ ብር ማለት ነው። ስድስት መቶን በአስራ ሁለት ታባዛላችሁ። ያ ማለት ስንት ይመጣል? ሰባት ሺ ሁለት መቶ ብር ይመጣል። እንደገና ደግሞ አስራ ሁለት አመት ስትኖር እቃማው አልታደሰም፣ ዝም ብሎ ነው የኖረው። ያ ደግሞ ፊቅስር ነው። በቃ ማንኛውም ሰው ያልታደሰ እቃማ ይዞ ሶስት ዓመት የሚቀመጥ ሁለት ዓመት የሚቀመጥ አንድ ሺ ብር ላይ መክተብ ይከፍላል። አንድ ሺ ብር ከፈለች። ተእንደገና ደግሞ እሷ ድሮ ሌላ ከፊል ነበራት አሁን ወደዚህኛው ከፊል ስታደረግ በተዘዋዋሪ እንዴ ተናዙል ነው የሚቆጠረው ያ ሲሆን ደግሞ መክተብ ሁለት ሺ ብር ያስከፍላል ከዛ ደግሞ ኢቃማ የቱን ደግሞ ማሳደሻ ስድስት መቶ ሀምሳ ብር ከፈለች መክተብ ሁለት ሺ ብር ከፈለች ቃማ ማሳደሻ ስድስት መቶ ሀምሳ ብር ከፈለች ለአሁኑ ቃማ ማለት ነው የባለፈው አስራ ሁለት አመት ስትቀመጥ ቃማ አልታደሰም አንድ ሺ ብር ከፈለች የቀራማ ሰባት ሺ ሁለት መቶ ብር ከፈለች ውስጥ ለውስጥ ደግሞ ያው የሚጻጻፍ ነገር ምናምን ይበላል ያን ጊዜ ትንሽ ነገር ነው። አጠቃላይ ግን በትልልቅ ብር የከፈለችው አስር ሺ ስምንት መቶ አምሳ ብር ነው። እንደገና ለፓስፖርት ደግሞ አንድ ሺ ከፈለች። አስራ አንድ ሺ ስምንት መቶ አምሳ ሪያል ከፈለች ማለት ነው። እሷ ከፊል ስላላት፣ ከፊል ለሌላችሁ ደግሞ ከፊል ያጣችሁ ደግሞ ይሄ ልብ ብላችሁ ስሙ። ከፊል የሌላችሁ ሰዎች ደግሞ እዛው መክተብ ቢሮ ሄዳችሁ፣ የኢትዮጵያ ኤጀንሲ ፓስፖርት የሚወጣበት ቦታ ሂዳችሁ ለአንድ አመት ሶስት ሺህ ብር ከፍላችሁ ተዛው ከፊል ይሰጣችኋል። ይሄ ራሱ በጣም ጥሩ ቻንስ ነው። በሚዲያ የማታቁ ሰው እንዱሁ ማለት በውጭ የማታቁ ሰው ከሌ ከሌ እያላችሁ አረምንም ምንም አይታመንም። ይሄን ታውቃላችሁ። ግን ያ በመክተብ ደረጃ ስለሆነ ብራችሁን ትከፍላላችሁ። አመት ድረስ በውጭ ስራ ተገጠማችሁ ማንኛውንም ስራ በራሳችሁ ተንቀሳቅሳችሁ ትሰራላችሁ። ካመት በኋላ ደግሞ እንግዲህ የሚመጣውን አላቅ ሶስት ሺህ ብር ከፍላችሁ በመክተብ ደረጃ ከፊል ይዘጋጅላችኋል። ይሄም ጥሩ ቻንስ ነው። ይሄ ጥሩ ቻንስ የሚሆነው ለምንድነው? እመዳን ቤት የምትሰሩ ልጆችም ሆነ በውጭም ያላችሁ ግን ከፊል ያጣችሁ ማለት ነው። እመዳን ቤት የምትሰሩ ግን ቋሚ ስራ ያላችሁ ልጆች ሶስት አመት አራት አመት አምስት አመት የሰራችሁ ልጆች በውጭ የራሳችንን ስራ እንሰራለን ካላላችሁ በቀር ደሞስ ካላሳነሷችሁ በቀር እንደ እኔ እመዳን ቤት እዛው እነሱ ከፊል ቢሆናችሁ በጣም የተሻለ ነው። ያ ማለት ምንድን ነው እንግዲህ፣ ስራ ምንም መጥፎ ቢሆን ከወር የበለጠ ወይም ከአስራ አምስት ቀን የበለጠ አይሰራበትም ሰዎቹ መጥፎ ከሆኑ። ስለዚህ ሶስት ዓመት አራት አመት የሰራ ሰው ደግሞ ጠንቅቆ የቤቱን ማንነት ውስጥ ያለውን የልጆቹን፣ የሰዎቹን ባህሪ መጥፎ ናቸው ጥሩ ናቸው የሚለው ሶስት አመት ሁለት ዓመት አመት የሰራ ሰው ጠንቅቆ ያውቃል። አረብ ደግሞ አንድ ጊዜ ካመነ አመነ ነው። ይሄንን ታውቃላችሁ። ስለዚህ በውጭ ወጥተን የራሳችንን ስራ ነው የምንሰራው ብላችሁ ካላሰባችሁ መዳሞቻችሁ ጥሩ ከሆኑ እዛው መዳሞቻችሁ ላይ አሰሩ ላቸዋሉ። ምክንያቱም ኢቃማ ማለት በጣም ከባድ ነው። ኢላ መዳሞቹ ካላሳደሱት ለኢቃማ ማሳደሻ የሚከፈለው ሁል ጊዜም የአንድ አመት ኢቃማ ማሳደሻ 600 ብር ነው። ማጻፊያ ሰዎቹ ለእጃቸው ምናምን 50 ብር ይጨመራል። 650 ብር ነው ይህ መዳም በቤት ውስጥ የሚሰራ ሰራተኛ ማለት ነው። ግን በውጭ አሁን እናንተ ከዚህ ከመክተቡ ውጭ ይሄን ያክል ምሳሌ በአመት ሁለት ሺህ ብር ትከፊኛለሽ። ከፊል ሊሆን ሊሆንሽ ብሎ አንድ አረብ ያነጋግርሽ። እርግጠኛ ሆኜ ነው የምነግርሽ እህቴ፣ አመት አይቆይም። አሁን የዘንድሮውን አደሰልሽ፣ በሚቀጥለው አመት ተቅሪበን አራት ሺህ ብር ወይም አምስት ሺህ ብር ይጠይቅሻል። ያ ማለት እንግዲህ ስራው ሲገኝም ሳይገኝም ነው። ወር ተሰርቶ ወር መቀመጥ አለ ኢላ ያኔ ቋሚ የሆነ ቢዝነስ ካልተጀመረ በቀር እንደዛ እንደ ድሮ በውጭ ተለቆ ስራ ሰርቼ ዕቃ ማሳደሻ ከፍላለሁ ማለት በጣም ከባድ ነው። ሲጀመር አስለን አስለን አረቦቹ አሁን እነዚህ በውጭ ከፊል የሚሆኑት አረቦች ምን ፈልገው ይመስላችኋል? ብር ነው አንቺ አራት ሺህ ብር ታልከፈልሽ ያንቺን ያበላሽ እና ደግሞ ሌላኛ የቱን ያመጣል ማለት ነው። አንድ አረብ እኮ አንድ ሰው በስሙ በልጃቸው ከፍ ከፍ ያሉ ልጆች ካላቸው ትንሽ ስራ ያላቸው ልጅ ምና በእንደዛ በእንደዛ እያደረገ አንድ አረብ አስራ አምስት ሰራተኛ በስሙ ሊኖር ይችላል። ያ ማለት እንግዲህ ቢዝነስ አድርገው ይዘውታል ማለት ነው። ስለዚህ እንደዛ እንዳትሆኑ እላችኋለሁ። ውሸት ነው እያላችሁ ጢባ ጢቦ የምትመቱ ልጆች እንዳትሸወዱ ብዙ ይሄን ነገር የሚፈልግ ሰው ስለሚኖር የሌላውንም ሰው እድል አትዝጉ። የቃማ እውነት ነው። በጠለም መጥቶ እየጠፋ ሰው ይሄንን ማሰራት ይችላል እላችኋለሁኝ። ሀባይብ እንግዲህ ለዛሬ ይጀላችሁ የመጣሁት ይሄንን ይመስላል። በተለይ ደግሞ ከዚህ ውስጥ እንድትወስዱ የምፈልገው ከፊል ያጣችሁ ልጆች ማለት ነው ይሻላል። በመክተብ ደረጃ ሶስት ሺ ከሆነ ሶስት ሺ ብር ትከፍላላችሁ። በቃ ስራ ካገጠማችሁ በአመት ትሰራላችሁ። በአመት ሶስት ሺ ብር ደግሞ ቢከፈል ምንም ማለት አይደለም ስራ ለገጠመው ሰው ማለት ነው። እንግዲህ ከአመት በኋላ እንደነገርኳችሁ ምን ይፈጠራል፣ ይሄን የማቀው ነገር የለኝም። ይሄንን ይመስላል። በተረፈ ቪዲዮውን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ደህና ሆኖ እንግዲህ ይሄንን ለማግኘት የጓጓችሁ ሁሉ መልካም እድል ብያችኋለሁ። አላህ ያሳካላችሁ። ባይ ባይ።